ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎች እና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 7034756309 ስልካችን፣ ምንጊዜም ሚዲያ አት ጂሜል ዳት ካም የኢሜይል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ የኔን ጀርባ ለጅራፍ የእነሱን ለፍራሽ ሲያደርግ ባይ አርነትሽ የጀግና አንገት ለገመድ የባንዳን ለወርቅ ሀብር ሲያደርግ ባይ አርነትሽ፣ ድንገት ዘመን ተሻግሮ በረከት ሆኖ ቢያገዝፍሽ ብዬ እንጂ መርገም ኢትዮጵያ፣ ወንድ ልጅ አይውጣብሽ። አይበጠስ እምነቴንማ አይታጠፍ እውነቴንማ ለአንቺ ያለኝን ህልምማ ከተግባሬ ታውቂዋለሽ ዋርካ ከኔ በላይ ከሱ በላይ እግዜር ከእግዜር በላይ ሰማይ እንዲሆን ስርዓቱ ያቀማመጣችን ያንን ስፍራ ሌላው ላይመኝ ተስማምተን የቃል ማተብ አስረን በቃል ተገዝተን ስንኖር ቆይተን ሳይቆፍር ሳይጋግር የዋርካ መዘብነን በታች የእሱ ከላይ መሆን እያንድር መንፈሴን የሻክረው ጀመር። ሰላም ጤና ይስጥልኝ። የመንጊዜ ሚዲያ ቤተሰቦች ትላንት ህዳር አንድ ቀን 2018 ዓ የሁለገቡን ከያኒ ጌትነት እንየው 68ኛ ዓመት የልደት በዓልና የ43 ዓመታት የሙያ አገልግሎቱን አበርክቶ አስመልክቶ በኢትዮጵያ ብሔራዊ ቲያትር ደማቅ መርሃ ግብር ተከናውኗል። ተስፋ የኪነ ጥበብ ኢንተርፕራይዝ ባዘጋጀው በዚህ ልዩ መርሃ ግብር ላይ ቤተሰቦቹ፣ የሙያ አጋሮቹ፣ አድናቂዎቹና ጥሪ የተደረገላቸው እንግዶች ተገኝተው ክብር ለሚገባው ክብር ሰጥተዋል። ተወዳጁ አርቲስት ጌትነት ከአቢሲኒያ ባንክ የ5 ሚሊዮን ብር ስጦታ፣ ከሀበሻ ቢራ አክሲዮን ማህበር ደግሞ የ2025 አዲስ ቢዋይዲ መኪና በስጦታ ተበርክቶለታል። ቢይዲ→ቢዋይዲ መኪና ነው መኪና መኪና ነው። የአምስት ሚሊዮን ብር አቢሲኒያ ባንክ ሁሌም ከጎን ነው። አቢሲኒያ ባንክ በበኩሉ በቅርቡ በባህር ዳር የሚከፍተውን ቅርንጫፍ ባንክ በጌትነት እንየው ስም መሰየሙን ይፋ አድርጓል። እነዚህ የፍቅር ስጦታዎች ለጌትነት ቢያንሱ እንጂ አይበዙበትም። ምክንያቱም እርሱ ላለፉት 43 ዓመታት ውድ ችሎታውን ያለ ስስት ለሙያና ለሕዝብ ፍቅር ሲለግስ ኖሯልና ጸሐፊ ተውኔት ሆኖ ውበትን ፍለጋ ሲያንከራትተን፣ በእግዜር ጣት ሲያስደምመን፣ በቴዎድሮስ ራእይ ሲያስቆጨን ከርሟል። ታላቁን ድምፃዊ ጥላሁን ገሰሰን ሳይቀር በበላይ ዘለቀ ወይም አባ ኮስተር ስራው በፍቅር አንበርክኳል። ጀግና ጀግናን ያደንቃልና፣ የሆነው እንዲህ ነበር እምቢ እያለ ከወጣ በኋላ ልብስ ቀይሬ እንግዳ ዘር እያወራች እመለሳለሁ ለመጨረሻው ሲል እዛ ድምፅ ክፍል ነበረ ልብስ ምቀይረው፣ ከጎን ያለችዋ ጊዜ ስለሌለ ጥድፊያ ነው። ጎፈር ይወል ቃል ምናምን ስል የሆነ ሰው መጥቶ ግሬ ላይ ወደቀ። ጥላሁን ነው። በስ በጣም በጣም ያለው ለሀገር የነበረው ስሜት ከጥበቡ ውጭ የተለየ ነበር። እንደምንም አነሳሁት እና ቀይሮ የገባው ልዩ ልዩ ቀን ነበር። እሱ ምናልባት አንድ ሰው ነበር፣ እንግዲህ እዛ ውስጥ ነው። በጣም ነበር የሚወደው ያየው ነበር እና ሚሆነውን ነው የሚያሳጣው። ለነገሩ ሁሉንም መድረክ ላይ የነበሩትንም አርቲስቶች በሙሉ ስሜት የሚቀይር ነበር። መጨረሻውን ሁሉም በንባ ነበር እንትን የሚለው እኔንም ወደዛ ወሰድ ሲ ጥላውን ጥላውን። ልዩ ሰው ውበት ፍቅር ዕበት በአንድ በአንድ ታይተናል፣ ከአንድ አንድ ተቀተናል። በዜማ ተፈጥረን በዜማ አድገነ ውበትሽን አይቶ ብለሃል ብለናል። በቅላጤ ህዋ መጠን ተንሳፈተን በዝማሬ ባህል ርቀን ዋኝተናል፣ ደስታ ተጋርተናል፣ ብሶት ተናጥቀናል። በጥበብሽ ድልድይ ዘመን ተሻግረናል፣ በቃልሽ ቋጠሮ ትውልድ ቀጥለናል። ተቀጣጣይ ትውልድ በኑሮህ ኖረናል፣ በአንተ አይቼዋለሁ፣ ሁሉንም አይተናል። ለካ እንዲህ በጥበብ ፍቅርን ይዘሯል፣ ለካ እንዲህ በፍቅር ውበትን ያዘምሯል፣ ለካ እንዲህ በሕይወት በውበት ሕይወትን ያፈሯል ለካ እንዲህ በሕይወት እድሜ ይቀጥላል። ለካ እንደዚህ በቃል ትውልድ አንከብክቦ ዘመን ያሻግሯል። ይህ ነው ቃል ሕይወት፣ ይኸው ነው ሕይወት ቃል በአንተ አይቼዋለሁ ሁሉንም አይተናል

ጌትነት ጥላሁንን በአንታየቸዋለሁ ሁሉንም አይተናል ብሎ ከማድነቅ አልፎ በተግባር እሱ ራሱ ሁሉን አሳይቶናል። ውብ ግጥሞቹ ከምንም በላይ ከራሳችን ጋር እንድንተያይ ያደረጉ ውድ ስጦታዎቹ ናቸው። ገጣሚ፣ ተዋናይ፣ አዘጋጅ፣ ጸሐፊ ተውኔት በአጠቃላይ ሁለገብ ከያኒ ሆኖ በግሩም ስራዎቹ ሁሉን አሳይቶናልና ረጅም ዕድሜ ከጤና ጋር እንመኝለታለን ጌትነት

በጣም ነው አመሰግናለሁ። በጣም እግዚአብሔር በጣም አብስቶ ይወደኛል እግዚአብሔር ከዚህ የክብር ማማ ላይ እያቆመኝና በመጀመሪያ እግዚአብሔር የተመሰገነ

ስም መጥራት እንዳል ጀምሩ አሁን ነገር ነው፣ እንደው ጠቅላላችሁ የ1970 ዎቹ ዩኒቨርሲቲ የነበሩ ዘመነኞች ዘመናዊዎች በብዛት አይቻለሁ። ብዙ ነገሮች ነው በጋራ የተጋራነው፣ ብዙ ነገሮች አሳልፈናል። እኔ ኪሮስ ባለፈው ጋቤት ነው እንዲሁ ሰራኛው በተከበረ ጊዜ የተሰማኝ ስሜት የኔም እንደነበረ ነውና ይሄ የዛሬ ክብር የእናንተም እንደሆነ ነው የሚሰማኝ። አይ ጸጋይ ይሄ ቀላል ነገር፣ እግዚአብሔር ይስጥልኝ። ሁላችሁም አመሰግናለሁ። ከፌ የመጨረሻውን ሁለት ከፊዎች ሁለታችሁ በጣም አመሰግናለሁ። ይሄ የተስፋ ኢንተርፕራይዝ ስራ አስኪያጅ ለኔ ያልሆነው ነገር የለም እና በጣም በተለየ ከኔ ከአንድ ድምፅ በላይ መሆን አለበት ምስጋና ነው። የሁላችሁ ሆንና አንዴ እናመሰግናለን፣ እንተው እናመሰግናለን፣ ተፌ እናመሰግናለን። ደግነትን፣ ድጋፍን፣ ሁሉ ነገር ስልና የተለየ ነው። በቲያትር ና በቲያትር ማለት የሚታደላቸው ነገሮች በሙሉ ከጣል በላይ ናቸው። እግዜር ይስጥልኝ። በጣም ነሽ። እግዜር ይስጥልኝ እንጂ ባየው አቢሲኒያ ጉዳራ ላይ ነው አበሻ የሚገርም ነው። ረጅም ጊዜ ትውውቅ አለን። በእውነት በዚህ ደረጃ እያላሰብኩ ነበር። በጣም እግዜር ይስጥልኝ። ምንጊዜም ሚዲያ የዕለቱ ጉዳይ፣ ከመጽሐፍት ገበታ፣ ከአድማጮች መድረክ፣ መስታወት፣ የቅዳሜ ወጎች እና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 7034756309 ስልካችን፣ ምንጊዜም ሚዲያ አት ጂሜል ዳት ካም የኢሜይል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ